አደይ ምን ገጠማት? አደይ ብዙ ነገሮችን እያስተናገደች ትገኛለች። ፍቅር ከዳይመንድ አመልጣለሁ ብላ እንግዲህ አህግቷን ስታሳይ ዳይመንድ ደግሞ ይዞ ከእኔ ማምለጥ ምን እንደሆነ አሳይሻለሁ አንቺ ጦጣ በማለት ድጋሜ አሰራት። ከዛም የበለጠ አስቃያት። ሲቀጥል ደግሞ እንግዲህ ሊሊና ሊዲያ ታጣልተው በጣም ተወጫጨቁ። በሰዓቱ ኪንጎን አግተውት ነበር ባርኮቴና ዴቭ። ከዛም አግተው አትሄድን ብለው እያስጨነቁት እህቴ እስካልመጣሽ ድረስ፣ እህቴን እስካላገኘው ድረስ አንተ የትም ንቅንቅ አትልም፣ እህቴ የት ናት በማለትም ባርኮቴ ኪንጎን እያስጨነቀው ነበረ። ከዛም ግን በመካከል ምን ተፈጠረ? ሊዲያ አስቸጋሪ ሰው ናት። እናም ኢላ ደግሞ ሊዲያን አባረራት። ይህ ሁሉ የሚፈጠረው ባንቺ ምክንያት ነው። አንቺንሽ እንደዚህ እያደረግሽኝ ያለሽው ምንም ቢሆን እሷን ተናግረሽ እንድታስከፊያት አልፈልግም አለ ሊሊ። አደይ ጋ ሄዳ ከልቧ ስቅስቅ ብላ አለቀሰች። ሊ ቀረበ። ሊሊ ኢላን የቀረበው ሰው በጣም ያስጨንቃኛል። በቃ የሚርቀኝ፣ የሚጠፋብኝ፣ ሌላ ሴት የምትነጥቀኝ ይመስለኛል። አዴይ በቃ ሊዲያ እና ደግሞ ላ ሌላ ግንኙነት አላቸው። ደረቱ ላይ ተለጥፋ ተቃቅፈው ነው ያገኘዋቸው አለች። አዴይ ደግሞ አረ ምንምሽ ነው? ሊሊ ካንቺ ይህን አልጠብቅም። ቢተቃቀፉስ ሌላ ነገር አላቸው ማለት ነው? ሊዲያ ቀበጥ ስለሆነች እንጂ ኢላ፣ አይፈልጋትም አለቻት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሰራተኛዋ አደይ ቀጣይ ፓርት ይዘን መጥተናል። እንግዲህ ባለፈው ፍቅር አምልጣ ፍቅር አምልጣ እንግዲህ እየተከታተላት የነበረው ከፊት ለፊት ሩጦ የያዛት ዳይመንድ ነበረ መልሶ ማግቶት እንዳለ ነው ፓርቶ ያቆመው ማለት ነው። ዛሬ ደግሞ እንግዲህ የገበያ ግርግር ለሌባ ያመቻል በሚለው እናም ሊዲያን አባረራት። አንችነሽ ለየወቴ ችግር የፈጠርሽው ሊሊን ከዚህ ተቤት እንድትወጣ ያደረግሻት፣ ተዛሬ ጀምረሽ በዙሪያ እንዳትዞሪ እዚህ እንዳትመጭ ብሎ ሲናገራት ብር ብላ ወታ ሄደች። ሊዲያ እንግዲህ ሊሊ ደግሞ ከአደይ ጋር በጣም እንስቅስቅ ብላ ለቀሰች። ምንነሽ መጣሽ? ምን ተፈጠረ አለቻት። እንዴ ከኢላ ጋር ተጣላችሁ እንዴ አለቻት። አዎ፣ ኢላና ሊዳ ሌላ ግንኙነት አላቸው። እኔ ከዚህ ሲሄድ እድረቱ ላይ ተለጥፋ ተቃቅፈው ነው ያገኘኋቸው አለች። አደይ ደግሞ አረ ሊሊ እንድሰማትስ አታስቢ ሊዲያ ቀበእ ስለሆነች ስለምታዝና ነው እንጂ ለትዳር ወይም ለሌላ ነገር አይፈልጋትም። በፍጹም አለች። ከዛም እንዴ አይኒ ኮ በብረቷ አይቷል፣ ልጅቷ ደግሞ ከስር ከስር ትሄዳለች። ስለዚህ እኔ የሆነ ነገር ግንኙነት አላቸው፣ እሷ አፍቅረዋለች አለች። ከዛ አዴም እሷት አፍቅረው እንጂ እሱ አይፈልጋትም። ስለዚህ ፈልጓት ቢሆን ኦኬ የተሳሳተ ነገር አታስቢ ብላ አረጋጋቻት። ታቅ አደ በጣም ነው የምፈራው፣ ድጋም የታጣውት ሰው አልሆንም። በቃ ከሌላ ሴት ጋር ሳየው በጣም እናደራለሁ። ያች ሴት የምትነጥቀኝ ነው የሚመስለኝ። ወጥቶ ተመልሶ የሚመጣ አይመስለኝም። በቃ ደ አላቅም አለቻት። ልልይ ፍርሃት ገባኛል፣ ግን ቢሆንም ተረጋጊ ብላ እያረጋጋቻት እያለቀሰች እያለመጣች እንግዲህ ዴቭ ደግሞ ደረጃ ላይ ቁጭ ብሏል። እሱም ለምንድን ነው በፍቅር መጥፋት ግራ ጋብቷቸዋል። የባርኮቴ እናት ደውለው ፍቅርስ አሉት። ፍቅር ደህና ናት አለ። እናም ቁጭ ብለው እያሉ ቁጭ ብሎ እያለ ሊዳ እየከነፈች መጣች። ወዴት ነው አላት። ወዴት ሄደሽ ነው ሲላትም ከኢላ ቤት እየመጣሁ ነው። ኢላ ጋ ስሄድ ያቺ ሊል የምትባል እዚህ ስመጣ እናንተ ይቺ አደይ የምትባል እፍ አለችው። ከዛሬ ጀምረሽ እዛ ቤት እንዳትች ምን ትሰሪያለሽ? አላት። ሊሊ ደግሞ ምናረገች? ተከተልሻት እንጂ አልተከተልሻት በሄድኩበት በቃ እዛም እዚህም ትከተለኛለች አለችው። እንደ ሊሊ እዛ ስትሄጂ ስትሄድ ተከትለሻት ሄርሽ እሷ ሳትኮን አንቺ ነሽ ተከተዋ እዚህ ስትመጣም ተከተልሻት። ስለዚህ በሄደችበት ታገኛታለሽ ማለት ነው ሲላትም አሁን የት ናት አለችው። ሊሊ እዚህ ናት አላት። የት እዚህ አለችው። አዎ የት ናት እሺ አደይ ክላስ እያዋሩ ነው ሲላትም እየሮጠች ሄደች። ምን አባሽ ታረጊያለሽ ብላ ያዘቻት ሊሊን እንቀርጋ ጎተተቻት። አደይም አረ ተረጋጊ፣ ምን እየሆንሽ ነው ስትልም አንቺ ቆሻሻ እዛም እዚህም ንውጭ ብላ ጎትታ ሳሎን ይዛት ሄደች። ሊሊ ትዕግስቷን ተፈታተነቻት። እሳሎኒ ዛሄዳ አንቺ ገረድ ቆሻሻ ኢላ የኔና የኔ ብቻ ነው አለቻት። ከዛም ሊሊ በዚህ ሰዓት ተናደደችና ተቦጣቦጡ በጥፊ መታቻት። አይገርምም? ከዛ ሁለቱም ተያያዙ። እናም ባርኮቴ ሲገለግላቸው እንዴ ምንድን ነው ምንድን ነው እያሉ ሁላቸውም ሌዳ፣ ቅስም የሚሰብር አንቺ ገረድ ቆሻሻ ብላ ስትናገር የድሃሌ ስትል አሁ ነኝ ገረድ ቆሻሻ የድሃሌ ነኝ ምን ይጠበስ በማለትም ተያዙ ድጋሜ። የዚህን ጊዜ ኪንጎ እልም ብሎ አምልጦ ወጣ። እየሮጠ እያመለጠ እያለ እንግዲህ ኢላ ከውጭ አገኝ። እዛም ሲደርሱ ባርኮት በጣም ያናድዳል የቱን ጥፋት ትቶ ሊሊን ተናገራት እዩልሽ ድጋሚ እህቴን እንድት መቻት አልፈቅድም በሊሊ አልደራ በሊዳ አልደራደርም ሊሊ ዝም ያልኩሽ እስኪ ልታገስ ብዬ ነው ከዚህ ጀምረሽ ልትናገሪያትም ሆነ እጅሽን ልትዘረጊ አትቼም አላት እንዴ እሷ እኮ ናት ዴቭ ከዛ ክላስ አውጥታ ጎትታ ይዛት የመጣችው እኮ ሊዲያ ናት። ሊሊ ምንም አላደረገችም አለች። አንቺ አደይ ዝም በይ አለች ሊዲያ። ከዛም አሁንም በጣም የሚያስቀይም ነገር ተናገረች ሊዲያ። ምንድን ነው ችግርሽ? ለምንድ ነው እንደዚህ የምታደርጊው ሲላትም፣ እንግዲህ ኢላ በሩን ከፍቶ ሲገባ እዛ ተያይዘዋል ከዛ ኤውልሽ ዴቭ ምን እያልክ ነው አንተ? ለእህት ስትቆረቆር እኔም ለሊሊ ይቆረቆራለሁ። አንተ እንደተናገርከው እናገር ነበር ግን፣ እስክሌቶ መጀመሪያ ስርዓት አስተምራት እህትን። ከዛ በኋላ ይህን ሰው የምትንቀውን አስተምር። ከዛ በኋላ ያለው ነገር ከዚህ በኋላ ድርሽ እንዳት ብሎ ሊሊን ይዞ ሄደ። እቤት ከሄዱ በኋላ የኔ ቀናተኛ አላት ከዛ በፊት ግን ኪንጎ የት ሄደ ፍቅር አልተገኘችም እኔ እኮ የመጣው ፍቅር ልጠይቅ ነበር አለ ኢላ እንደዚህ ሲያው ኪንጎ የለም ኪንጎን አጌቶት ነበር ኢላ ከዛም ምን አምልጦናል ብለው ሁለቱም በሩጫ ሄዱ እናም የት ያገኙት አስጨንቀውን ነበር መጀመሪያ ላይ ለዳይመንድ ደውሎ ልጅቷ ልቀቃት፣ ካለቀካት ቆራርጭ ነው የምጥልል ጓደኛውን ሲለው ለቋታል። ፍቅር ታለቃለች። እናም ድጋሜ አምልጦ ኪንጎ ጋ ሲሄድ ለምን ኪንጎ አምልጦ ዳይመንድ ጋ ሲሄድ ፍቅር ለምን ለቀካት? አደይ ላይ ያደረገችውን በሙሉ ሳትከፍል አለ። ለምን ለቀካት? ሊገለይ ነው አላልክም እንዴ? ሲለውም አምልጭ ወጣሁ በማለት ጠዋት አገኛታለሁ። ያ ወንድሟ ካገኛ አይለቅም፣ እየፈለገህ ነው አለው። ምንም አያመጣም፣ አትም በቁበቅ አለ። ሌሌ ተመልሳ ሄደች ኢላጋ። ከዛም የእኔ ቀናተኛ ምናምን ሲላትም፣ እኔ እቀናለሁ በምወደው ሰው፣ ማንም ጋር አላግባብ የሆነ ግንኙነት እንድኖረው አልፈልግም፣ ታውቃለህ። ጠዋትም ተነስቼ ማታም ታይን የምትርቀኝ ይመስለኛል፣ ሴቶች ሲቀርቡ ይቅብ የሚነጥቁኝ ይመስለኛል አለችው። ከዚህ በኋላ የሚያስቸግረኝ የአባቴ ሁኔታ እንጂ ልልዬ በፍጹም አንችን ምርቅበት አቅም የለኝም አላት። እንግዲህ ፍቅር ደግሞ በኃይለኛው ታማለች። ምክንያቱም የጥጋባ ጥጋብ ምግብ አልበላም እያለች ይህ ቆሻሻ ምግብ፣ ይህ ቆሻሻ ቤት እያለች ነበረ። እንዳይመንድጋ እናም ወታ ስትሄድ በጣም ታማ እራሷን ስታወደቀች፣ ባርኮትና ዴቭ እየፈለጓት ነበረ። በቤታቸው ሲሄዱም አጡት ዳይመንድን። ከዛም በስተ መጨረሻ ዴቭ አንድ ሀሳብ መጣለት። ባርኮቴ እስኪ እይጮህን እንፈልጋት ማለቴ ሰፈሩን ስሟን እየጠራ አለ። እንደሱ ሳይሻል አይቀርም በማለትም ተስማሙ። የባርኮቴ እናት አጋጣሚ ደውለች፣ ልጅን አገናኘ ስትለው የኔ ስልክ ተበላሸብኝና የፍቅርን ስልክ ይዤ ነው እማ፣ ማታ ስገባ አገናኝሻለሁ አለ። እሺ ብሎ ዘጋ። ከዛም ዛሬ ፍቅር ቤቷ ማደር አለባት በማለትም ወሰነ። ሲቀጥል እንግዲህ ሊዲያና አደይ ቤት ቀሩ። ሊዲያ በጣም ደብሯታል። ምክንያቱም ከኢላ መለየት ለሷ ከባድ ነው። እና እያንዳንዱን ነገር ጭፈራዋን፣ የምታዝናናውን እያስታወሰች ኦኦ ማለት ጀመረች። አደይ ብቸኝነት ተሰማኝ እያለች ነበር። አደይ ክላሷ ገባችና ሊዱ ብቸኝነት እንድሰማሽ አታድርጊ፣ እኔ አለሁ። በፈለግሽው ሰዓት አማክሪኝ፣ በፈለግሽው ሰዓት ከጎንሽ ሊሆን እፈልግ እችላለሁ። በቃ እንደዚህ ተሰማኝ እያልሽ ራስሽን አትውቀሽ አለቻት። ሊዲያም የንቀቷ ንቀት፣ ምን እኔ ከአንቺ ጋር? ውጭ ከዚህ ባክሽ! ምን ትመስላለች? አለቻት። የምሬን ነው፣ አንቺ ብሎ መካሪ፣ አንቺ ብሎ ፈላስፋ! ውጭ ሌ ከዚህ አለች። የምሬን ነው ሊዲያ፣ የምትፈልጊው ነገር በሙሉ በምችለው ከጎንሽ ነኝ። ብቸኝነት እንዲሰማሽ አልፈልግም፣ እኔ አለሁኝ። እውነት እመኝ፣ እምትይኝን ሁሉ ለማድረግ ዝግጁ ነኝ አለቻት። ከዚም ውጭ ልኝ በማለት አመናጭቃ ቦታ ሽን ወቂ ብላ አመናጭቃ አስወጣቻት። ከትንሽ ጊዜ በኋላ ቆይታ መጣች፣ ጠራቻት። አንቺ አደይ እያለች አቤት ሊዱ ብላ ስትሄድም በይ ሙዚቃ ጨፍሪልኝ አለቻት። እና ደብሮኛል ዘናርጊ ስትላት አደይ ደግሞ አረን አልችልም አለች። እናት በምትፈልጊው የፈለግሽውን ጠይቂ ብለሽኛል። ስለዚህ አሁን እንድጨፍርልኝ ነው የምፈልገው ብላ አስጨነቀቻት። አደይም ሳትወድ በግድ ዝም እንዳለች የውጭ በር ተንኳኳ። ፍቅር እንግዲህ ከዳይመንድ አምልጣ እየሮጠች እያለ መታ መታ። ፍቅር እያለ ባርኮት ሲጣራ ወይዬ ባርኮት እዚህ ነኝ አለች። እራሷን ስታ ወደቀች። ቻናሉን ሰብስክራይብ እያደረጋችሁ